ይስጥልን ተመልካቾች፣ አሁንም ላይክ ሰብስክሪፕሽን ሼር ማድረጉን ቀጥሉ። ቢኒያም ካሴ ነኝ የጋዛንና የእስራኤልን ውጥረት የተመለከቱ መረጃዎችን አጋራችኋለሁ። አይሲአርሲ እንዲሁ የተለያዩ ሀሳቦችን አጋርቷል። ማለትም የዓለም አቀፉ ቀይ መስመር ኮሚቴ ፕሬዝዳንት እጅግ አስቸጋሪ ሁኔታ ወይም ደግሞ በጋዛ ያለው የምድር ሲኦል ወይም ከሲኦል የከፋው አስቸጋሪ ሁኔታ ተፈጥሯል ብለዋል። የእስራኤል ጦር በጋዛ የእርዳታ ጣቢያዎችን ዘግቷል። የጦርነት ቀጠና ሆኗል በሚል ሀሳቡን አጋርቷል። እጅግ ጋዛ ከትላንቱ ዛሬ ከፋ የከፋ ሁኔታ ውስጥ እንዳለች የሚጠቁም መረጃ እየወጣ ነው በምን አይነት መንገድ ፖለቲካዊ መፍትሄ ይመጣል የሚለው አሁንም አስቸጋሪ ሆኗል በተለያየ መንገድ የአሜሪካና የእስራኤል ፖለቲከኞች መፍትሄ ማምጣት ካልቻሉ ዛሬም የጋዛው ሰቁቃ ከትላንቱ የከፋ ሆኖ እንደሚቀጥል መረጃዎች እንዲ እየወጡ ይገኛሉ የተለያዩ ሀይሎችም ጫና መፍጠር አልቻሉም ጋዛ ከሲኦል በላይ ሆናለች የሚለው በርካቶችን ያስማማ የአለም አቀፉ የቀይ መስቀል ማህበርም ኮሚቴው በተለይ ያለው ጉዳይ ነው የእስራኤል ጦር ጋዛ የእርዳታ ማከፋፈያዎች የጦርነት ቀጠና ናቸው ብሎ መዝጋቱ ሰቁቃውን አሁን ከትላንቱ የከፋ እንደሚያደርገው ሀሳባቸውን የሚያጋሩ ፖለቲከኞች ተበራክተዋል። አይዲኤፍ በጋዛ ወደ እርዳታ ማከፋፈያዎች የሚወስዱ መንገዶች ሁሉን ዘግተዋል። የጦርነት ቀጠና ብሏቸዋል። የጦርነት ቀጠና ተደርገው እንደሚወሰዱ ከማስጠንቀቁን ባሻገር ረቡ ከባዱን ማስጠንቀቂያ እንዲሁም ለህዝቡ ተናግሯል። አንድ ነጥብ ዘጠኝ ሚሊዮን ህዝብ ወደ ቴግባ ዛሬም በጥያቄ መልክ የሚታለፍ ነው። ባለፈው ሳምንት ስራ የጀመረው በአሜሪካና በእስራኤል የሚደገፈው አወዛጋቢው ሰብአዊ ፋውንዴሽን የማዕከላቱን አደረጃጀትና ቅልጥፍና መጨመር የሚያስችሉ ማሻሻያ ስራዎች ለመስራት በሚል እንደሚዘጋም እንዲሁ ተናግሯል። ለዚህ ደግሞ አስቸጋሪ ሁኔታ ዛሬም በጋዛ ላይ ተባብሶ እንዲቀጥል ያደርገዋል። ድርጅቱ ሰርቻቸኋሉ ከሚላቸው ማሻሻያዎች መካከል በተጨማሪ የእስራኤል መከላከያ ኃይል አይዴ ፍልስጤማውያን ወደ እርዳታ መከፋፈያ ማዕከላቱ እንዳይገቡ ማድረግ ሆኗል። ወደ እነሱ በ የሚወስዱ መንገዶች መንቀሳቀስ የተከለከለ ነው ብሎ አርፏል። ይህ ደግሞ እጅጉን ሰብአዊ ቀውሱን የከፋ ያደርገዋል። ፖለቲካውን እንዴትና በምን መንገድ መቃኘት ይቻላል በሚባልበት ሰዓት ወታደራዊ ጥንካሬዋን እስራኤል በጋዛውያን ላይ አጠናክራ አቀጥላለች ተብሏል። ማክሰኞ ቢያንስ ሀያ ሰባት ፍልስጤማውያን በእስራኤል ወታደሮች በተኮሰ ጥይት ተሞተው ህይወታቸውን ማጣታቸው ይታወሳል። በሀማስ የሚመራው ኃይል በእርግጥ እንዲህ አይነቱን ነገር እሱም ክስ ቢያቀርብም አሁን ለጋዛ ማን ተጠያቂ ሆን ሲባል በደረጃ የተለያዩ ኃይሎች የሆኑ መጥተዋል። የዓለም አቀፉ ማህበረሰብ ስጫና መፍጠር አልቻለም ወይ የሚል ጥያቄ ይነሳል። በተደጋጋሚ መግለጫ የሚሰጡ የዓለም አቀፍ ማህበረሰቦች እንዲሁም ሀገራት ቢኖሩም እስራኤል ግን ጆሮ ዳባ ልበስ እንዳለች ናት። በቀናት ልዩነት ውስጥ ወደ እርዳታ ማከፋፋያዎቹ በሚወስደው መንገድ ላይ አደጋ ሲከሰት የአሁኑ ሶስተኛው በሆነበት አጋጣሚ እስራኤል ደግሞ ለመዝጋት ተገዳለች። ህዝቡም ራቤ ብሎ ጥሶ ወደ እርዳታ ማከፋፋያ ጣቢያዎች በመግባት ይታወቃል። የእስራኤል መከላከያ ደግሞ ከተመረጡት የመዳረሻ መንገዶች በማፈንገጥ ወደ እነሱ በማምራት ላይ የነበሩ የተለያዩ ተጠርጣሪዎች ላይ ወታደሮቹ ተኩሰናል የሚል ሀሳብ እያጋራ ይገኛል። እኛም ሆኖ ግን የንጹሀኑ ጉዳይ አብሮ ጥያቄ ውስጥ የሚገባ ነው። የትላንቱ ክስተት በሃኒኑስ የሚገኘው የናስር ሆስፒታል ዳይሬክተር እንዲህን ሀሳብ አጋርተዋል። የእስራኤል ወታደሮች በምዕራብ ራፋ እርዳታ ለመቀበል እየጠበቁ በነበሩ ሰላማዊ ዜጎች ላይ ተኩስ ከከፈቱ በኋላ በጥይት ተመተው የተጎዱ ሰዎች ወደኛ እየጎረፉ ነው ብለው ነበር። ይህ ደግሞ ተቀባይነት የለውም በሚል እስራኤል ለማጣጣል ትሞክራለች። በጋዛ ያለው ቀውስ ግን ከትላንቱ ዛሬ የከፋ መሆኑን ዓለም እንዲሁ የምትረዳው ነው። ሰላማዊ ዜጎች በእርዳታ ጣቢያዎች አቅራቢያ በታንክ ድሮኖችና ሄሊኮፕተሮች ተኩሶባቸው ህይወታቸውን እስከ ማጣት ደርሰዋል የሚል መረጃ እየተጋራ ባለበት አጋጣሚ ይህን አይነት ሀሳብ እስራኤል ተቀባይነት የላትም በሚል በርካቶች የተለያዩ መግለጫዎችን ለማውጣት ይሞክራሉ። እስራኤልም የራሴ ምክንያት አለይ ብትልም ሰቁቀው ግን እጅግ አስቸጋሪ ሆኑባታል። የውጭ ሀገር የህክምና ባለሙያዎች ሁኔታውን አጠቃላይ እልቂት በሚል ስም እየሰጡት ይገኛል። እስራኤል አትቀበለውም። የእስራኤል መከላከያ አይዲኤፍ በመግለጫው ደግሞ ወታደሮቹ የጋዛን ሰላማዊ ዜጎ ሰዎች ወደ ሰብዓዊ እርዳታ ማከፋፈያ ቦታዎች እንዳይሄዱ እየከለከሉ አይደለም በሚል እየሞገተ ይገኛል። ያጣጥላለም ግን ሌሎች ኃይሎች ደግሞ እስራኤል ይህን እያደረገች አይደለም በሚል ይከሷታል። የጋዛ ሰብዓዊ ፋውንዴሽን ሐሙስ እንደገና እርዳታ ማከፋፈል እንደሚጀምር የተነገረ ሲሆን አሁን ባለው ሁኔታ ግን ስንቱን ማዳረስ ይቻላል የሚለውም ጥያቄ ሆኖ እየቆየ ነው። የእርዳታ ድርጅቶች የተለያዩ ስራዎችን መስራት እንዳለባቸው ቢነገርም በጋዛ ያለው ሁኔታ ለስንቶች ማዳረስ ይቻላል የሚለውም አስቸጋሪ አድርጎታል። የጋዛ ሰብዓዊ እርዳታ ፋውንዴሽን በርካታ ሀሳብን ይሰጣል ለሰላማዊ ዜጎች የበለጠ ግልጽ መመሪያ ለማዘጋጀትና ደህንነታቸውን ለመደገፍ የሚያስችል ስልጠናዎችን ለማሻሻል እየሰራሁ ነው ይላል። ቀዳሚ ስራው ይህ ቢሆንም እስራኤል የምትሰነዝረው ጥቃት በቀላሉ የሚቀለበስ ባለመሆኑ አስቸጋሪ ሁኔታዎች በዛ አካባቢ መፈጠራቸውን ግልጽ ያደርጋል። ጦርነት መጥፎ አጋጣሚ ሊፈጥር እንደሚችል እየተነገረ ቢገኝም አሁን ባለው ሁኔታ ግን ጋዛ ላይ እጅግ አስፈሪ የረሃብና የቦምብ ናዳ እንዳለ ይነገራል። የእስራኤል የቦምብ ናዳ በጋዛ ላይ እንዲሉ ፖለቲከኞች ሰራተኞች የራሳቸውን ሀሳብ ለማስቀመጥ ይሞክራሉ። ግን አንዳች መፍትሄ የሚሆን ለፍልስጤማውያን ያመጣ ሀይል የለም። ምክንያቱም ደግሞ ሁሉም በራሱ የፖለቲካ መነጽር አንጻር በራሱ ፍላጎት ሁኔታዎችን ለመቃኘት ይሞክራል ና እስራኤል በተለያዩ ሀሳቦች የተለያዩ ጥያቄዎችን በማንሳት ላይ ትገኛለች። አልትራ ኦርቶዶክስ ፓርቲ የተሰኘው ደግሞ ከእስራኤል መንግስት ለመውጣት ወይም ደግሞ ጥምሩን ለማፍረስ ሀሳቡ እንዳለው ተነግሯል። የተለያዩ ግጭቶችም አሉ። እስራኤል በተለያየ ጫና በተለይም ሊኩድ ፓርቲ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚመሩት ፕሬዚዳንት የሆኑበት ማለት ነው። የተለያዩ ጥያቄዎች እየተነሱበት ነው። ጦርነቱ መቋጨት እንዳለበት በተደጋጋሚ እየተነገረው ነው። ይህም ሳይሆን አይቀረም። በቀላሉ ጦርነቱን መቆም ሲቻል ለምን ቀጣይነት እንዲኖረው ተደረገ የሚል ሀሳብ እየወጣ የሚገኘው አልትራ ኦርቶዶክስ ፓርቲ ደግሞ እንዲህ አይነቱን ነገር ጥያቄ ማንሳቱ ወይንም ደግሞ ግምት ውስጥ ማስገባቱ የኔታንያሁ መንግስት እንዲሁ እንዲጠፋ ያደርገዋል። የእስራኤል መንግስት የተለያዩ አካባቢዎች ላይ ጫና በመ መፍጠር ውጥረቱን ከባድ አድርጎታል እየተባለ በሚገኝበት ሰዓት አልትራ ኦርቶዶክስ ፓርቲ በራሱ መንገድ ችግር መፈታት አለበት የሚል ጥያቄ እያነሳ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተለያዩ ሀሳቦችን በማሳለፍ ሁኔታዎችን በራሳቸው መንገድ መቃኘት አልቻሉም፣ የእስራኤልን ነጻነት አላመጡም በሚል ይጠይቃሉ። እንዲህ አይነቱ ሁኔታ አሁን አስቸጋሪ አጋጣሚ ሊፈጥር እንደሚችል በርካቶች ሀሳባቸውን ከግራም ከቀኝም ለመስጠት ቢሞክሩም የፖለቲካ እንደምታው ግን ከትላንቱ ዛ ተግባሬ እንዲሁ ለድርድር ሩቅ የሆነ መሆኑን በግምት ለማስቀመጥ አያስቸግረም። በጋዛና በእስራኤል ጦር መካከል ያለው ውጥረት ማለትም በሀማሶች እጅግ አስፈሪ ከመሆኑ በላይ ሀምሳ አራት ሺ ስድስት መቶ ሰባት ሰዎች በጋዛ ምድር ህይወታቸውን አጥተዋል። 125341 የሚሆኑ ደግሞ ቆስለዋል። በእስራኤል በኩል የተለያዩ ሀሳቦች ቢወጡም በእስራኤልም ደግሞ ህይወታቸውን ያጡ ሰዎች የሉም ማለት አይደለም። የዓለማችንን ፖለቲካ በተለያየ መንገድ የሚቃኙት እንደነ ማርዋን ቢሻራ ያሉ የአልጀዚራ ተንታኞ ሌሎች ደግሞ ከትላንቱ ዛሬ የጋዛው ቀውስ ከፍቷል ይላሉ። በእርግጥ እነ አልጀዚራ በምን መንገድ ይዘግቡታል እነ ሲኤንኤን እነ ቢቢሲስ የሚለው እንዲሁ አስፈሪ ሆኗል። ጋዛ በምድር ላይ ሲኦል፣ እንዲሁም ከሲኦል የበለጠ እጅግ አስጨናቂ አካባቢ ሆኗል በሚል ለቢቢሲ የቀይ መስቀል ማህበሩ ፕሬዚዳንት ተናግረዋል። ይህ ደግሞ አስቸጋሪ ነገር ነው። በምን መንገድ ሁኔታዎችን መፍታት አለበት የሚለውን የቀጠናውን ጥያቄ እንዲሁ በቀላሉ የማይፈታ ያደርገዋል። በርካታ ሰዎች ጸረ ጦርነት ተቃውሞ በእስራኤል ላይ እያስነሱ ነው። እስራኤል ውስጥ ይህ እየተደረገ ይገኛል። የእስራኤል ሰዎች ጦርነቱ ይበቃል፣ ሰብአዊነት አይደለም በሚል እንዲሁ በኔታኒው ላይ ተቃውሞ እያስነሱ ነው። ይህ ደግሞ እስከምን ይደርሳል? በእርግጥስ እንዲህ አይነቱ ተቃውሞ በጠቅላይ ሚኒስትር ቤንያም ኔታኒው ምን ያህል ቦታ አለው የሚለው በጥያቄ መልክ የሚታይ ነው። የተለያዩ ሰዎች የተለያዩ ጥያቄ ያነሳሉ። በታጋቾች አደባባይ በርካታ ድምጾች ቢሰሙም ከትላንቱ ዛሬ አስቸጋሪው የዓለም ፖለቲካ እንደቀጠለ የሚያሳዩት ደግሞ የበዙ ሆነዋል። በዚህ አጋጣሚ ጦርነቱን መፍታት የሚቻለው በጦርነት ሳይሆን አሁን በድርድር ነው ቢባለም፣ ሀማስም እስከ መጨረሻው ፋልማለሁ ይላል። እስራኤልም በራሷ መንገድ ጥቃቷን አጠናክራ እንደምትቀጥል ይነገራል። ታዲያ በመሀል ቤት ያው ምስኪኑ ህዝብ እያለቀ መሆኑ ግን ግም ውስጥ ማስገባት እጅጉን የሚያስፈልግ ያደርገዋል። የአሜሪካ ፖለቲከኞችም በራስ መንገድ በራስ አኬ ጦርነቱን እስራኤል ትቋጫዋለች ብለው ማሰብ አቁመዋል። ከዚህ በፊት ከግብጽ ከካታር ማለትም ከዶሃ ጋር ሲደረግ የነበረው ድርድር የተወሰኑ ታጋቾችን ለማስመለስ ቢቻለም እስራኤል ግን ዛሬም ጦርነቱን የማስቀጠል ፍላጎቱ እንዳላት ሀሳቧን በግልጽ አስቀምጣለች። ይህ ደግሞ ውስብስቡን የአለም ፖለቲካ ሌላ መልክ የሚያሰጠው ከመሆኑም ባሻገር አለማችን በዚህ ልክ ፖለቲካውን እንዴት መፍታት አልቻለችም በሚልም እንዲሁ ጥያቄ የተነሳባት ይገኛል። በእርግጥ እንዲህ አይነቶቹ ሁኔታዎች መፈታት ያለባቸው በነ ጠቅላይ ሚኒስትር ቤንያሚን ኔታንያሁና እንዲሁ በነ ፕሬዚዳንት ዶናልድ ትራምፕ እንደሆነ በተደጋጋሚ ይነገራል። አሜሪካና እስራኤል አብረው እስከሰሩ ድረስ መካከለኛው ምስራቅ ሰላም ይሆናል ብሎ ማሰብ አስቸጋሪ ነው ብለው የሚያስቡ ኃይሎች የሚያነሱት ጥያቄ ነው። ከዛም ባሻገር በእስራኤል ላይ ጥቃት እየተሰነዘረ ይገኛል። አሁን ባልተለመደ መልኩ በተለይም በሶሪያ በኩል ወደ እስራኤል ጥቃት መሰንዘሩ አንዳች አንደምታ ያለው የፖለቲካ አካሄድ እንደሆነ ለመጠቆም ፍንጭ ይሰጣል። እንዲህ አይነቱ አካሄድ ደግሞ ከትላንቱ ዛሬ የዓለምን ፖለቲካ መልክ ሊቀይር የሚችል እንደሆነ ይነገራል። ለዚህም ደግሞ አስቸጋሪ ሁኔታው ከትላንቱ ዛሬ እንደሚቀጥል ይጠቁማል። እንዲህ አይነቱ አካሄድ ደግሞ ከትላንቱ ዛሬ ውስጥ ነገሮች ይፈጠራሉ ከማለት ባሻገር ነበር በእስራኤል ላይ የተሰነዘረው ጥቃት በሱሪያ ለመጀመሪያ ጊዜ ማለትም በሽር አላሳድ ከተነሱ ወዲህ መሆኑ ሌላ ቀውስ እየፈጠረ ይገኛል። እስራኤል ከሱሪያ የተነሱ ሁለት ረኬቶች በጎላን ተራሮች ጥቃት ፈጽመዋል፣ ግን ወድቀዋል፣ ምንም አይነት ጉዳት አላደረሱም በሚል ሀሳብ ሰጥታለች። የበሽር አላሳድ መንግስት ከተገረሰሰ በኋላ ለመጀመሪያ ጊዜ በእስራኤል ላይ ከሱሪያ ጥቃት ሲሰነዘር ሆኗል። ራሱን ሰማት መሀመድ ዳኤፍ ብርጌድ ብሎ የሚጠራው አዲስ ኃይል ጥቃቱን ማድረሱን እንዲሁ አምኗል። ለዚህም ነው እስራኤል የተለያዩ ጫናዎች ከተለያዩ አካባቢዎች አሉብኝ በሚል ጥቃቷን አጠናክራ የምትቀጥለው። ይህ ኃይል ሁለት ሶቪየት ሰራሽ ግራድ ሮኬቶችን በእስራኤል በተያያዙት ጎላን ተራሮች ላይ ተኩሻለሁ በሚል አምኗል። የእስራኤል ጦር ደግሞ ባዶ ሜዳ ላይ ሮኬቶች መውደቃቸውን ካረጋገጠ በኋላ በሶሪያ በኩል አዲስ ስጋት እንደተደቀነበኝ ግምቱ አለኝ እንዲሁም ደግሞ አጠፋዋለሁ በሚል አቋሙን ይፋ አድርገዋል። ይህን ጥቃት ተከትሎም ደቡባዊ ሶሪያን እስራኤል መደብደቧ የሚታወስ ነው ነው። እስራኤል ከየመን ሚሳኤል የተወነጨፍበትን አጋጣሚ ለማክሸፍ እድሉን ብታገኝም አሁን ባለው ሁኔታ ግን በተለያዩ አካባቢዎች በሶሪያ እንዲሁም በሊባኖስ ከዛም በኢራንና በየመን ጥቃቶች እንደሚሰነዘሩባት ሳይታለም የተፈታ የሚያደርገው የዓለማችንን ፖለቲካ መቃኘት ከተቻለ እዚህ አካባቢ ያለውን በተለይም መካከለኛው ምስራቅ ላይ ጋዛ ያለበትን ቀውስ መፍታት ሲቻል ነው ዜጎች በነጻነት ሲንቀሳቀሱ እንዲሁም በልተው ሲያድሩ ነው የሚል ሀሳብ አለ። ጠቅላይ ሚኒስትር ቤንያም ኔታንያሁ ደጋግመው የሚያነሱት ሶስት ምክንያትና ሶስት አላማዎች ለዚህ ጦርነት አላቸው። አንድ ሐማስን ማጥፋት፣ ሌላ ደግሞ በጋዛ ምንም አይነት ስጋት ለእስራኤል የሚፈጥር ኃይል እንዳይኖር ማድረግ፣ ከዛም ባሻገር ታጋቾችን ማስመለስ እንደ ው። ሆነ ደጋግሞ ይናገራሉ። በመካከለኛው ምስራቅ ያለው ውጥረት በተለይም ጋዛ የገባበት ቀውስ የማይፈታ ከሆነ ከትላንቱ ዛሬ መካከለኛው ምስራቅ አስቸጋሪ ሁኔታ ውስጥ ሊገባ ይችላል። የእስራኤል ጦር አይዴቭ ፖለቲካውን ወደ ጦርነት ከመቀየር ለመፍትሄ መቀመጥ አለበት የሚል ሀሳብም እንዲሁ እየተጋራ ይገኛል። ለዚህ ደግሞ የተለያዩ ፖለቲካዊ አካሄዶችን ዛሬ ከትላንቱ ለይቶ ማስቀመጥን እንደሚፈልግ ወይም እንደሚያሻ ሀሳብ የሚሰጡ ሰዎች የበዙ ሆነዋል። ለፖለቲካዊ መፍትሄ ዛሬ መቀመጥ ማጥና ጉዳዩን በተለያዩ አቅጣጫዎች መመርመር እንጂ ውጥረቱን በሌላ መንገድ ማየቱ እጅጉን አስቸጋሪና ለሰብአዊ ቀውሱ መፍትሄ የማይሆን ነው ተብሏል። ሀማስም በራሱ መንገድ ፖለቲካ ማምጣት አለበት ወይንም ለሰላም መደራደር አለበት ቢባልም የእስራኤል ጦር በራሱ መንገድ ግስጋሴውን መቀጠሉ ውጥረቱን እንዲባባስ አድርጎታል እየተባለ ይገኛል።